ለአካላዊ እንዲሁም ስለልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ፣ እናመሰግናለን። ማይግሬን ከራስ ህመም ባሻገር የነርቭ ችግር ሊያስከትል የሚችል የህመም አይነት መሆኑን ያውቃሉ? እንዲሁም ሴቶች የእለት ከእለት ተግባሮቻችን ለማይግሬን እና አጋላጭ ሊያደርጉን እንደሚችሉ ያውቃሉ? ሰላም ውድና የተከበራቸው የሀገር ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። አካላዊ እንዲሁም ስለልቦናዊ ጤና ጉዳዮችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም የደወል ምልክቷን በማጥቆር በየጊዜው የምንሰራቸው ቪዲዮዎችን ማግኘት ይችላሉ። ላይክና ሼር በማድረግ ሌሎቹም ያጋሩ። ዛሬ ስለ ማይግሬን እናያለን። ማይግሬን ወይም ደግሞ የራስ መርዘን በተለምዶ ደግሞ ቅጥቅጣት የምንለው የህመም አይነት በአንድ በኩል ከፍሎ የሚያም የህመም አይነት ወይም ደግሞ የራስ ምታት አይነት ሲሆን ይህ የራስ ምታት አይነት ከራስ ምታትነት ባለፈ የነርቭ ችግር ሊያስከትል የሚችል የህመም አይነትም ጭምር ነው። ብዙ አይነት የማይግሬን አይነቶች ቢኖሩም በዋናነት የተለመዱና ያልተለመዱ በማለት እንከፍለዋለን። የተለመዱ የምንላቸው የማይግሬን አይነቶች የተለመደው በግማሽ በኩል ከፍሎ የሚያሚ የራስ ምታት፣ የማቅለሽለሽ ስሜት ለፀሐይ፣ ለብርሃን፣ ለሽታዎች፣ ለከፍ ላሉ ድምፆች ሴንሴቲቭ መሆን ወይም ደግሞ ተጋላጭ መሆን ማስታወቅ ሊከሰትበት ይችላል። የድካም ስሜት የምናይበት ምልክቶችን የሚያጠቃልል የሚለውን ለማየት ያክል የህክምና ባለሙያዎች በቀላሉ በምልክቶቹ ወይም ደግሞ የነርቭ ምርመራ በማድረግም ማይግሬንን ማወቅ ይቻላል ማለት ነው። የማይግሬን ህክምናን አጠር አድርገን እኔ ማይግሬን ይሄ ነው የሚባል ወይም ደግሞ ሙሉ ለሙሉ ማይግሬንን የሚያጠፋ አይነት ህክምና የለውም። ነገር ግን በመጀመሪያ ሰዎች ለማይግሬን ተጋላጭ የሚያደርጋቸው ነገሮች ላይ ትኩረት አድርገው መስራት ወይም ደግሞ ተጋላጭ የሚያደርጉ ነገሮች በአኗኗር ዘግባቸው ወይም ደግሞ ላይፍ ስታይል ሞዲፊኬሽንን በመጠቀም መከላከል ይቻላል። ሌላው ማስታገሻዎች በህክምና ደረጃ ማስታገሻዎችን መውሰድ፣ የነርቭ ችግሮች ካሉ ቼክ ማድረግ እና ህክምናዎችን ማድረግ እና የተለያዩ የህክምና አይነቶች ይኖሩታል ማለት ነው። ከነዚህ ላይፍ ስታይል ሞዲፊኬሽን ወይም ደግሞ የአኗኗር ዘይቤን ማሻሻል ምን ምን በማድረግ ማሻሻል እንችላለን የሚለውን ስና የጭንቀትን በማስወገድ ስትረስ፣ ከፍተኛ የሆኑ አእምሯችንን ሊወጥሩ የሚችሉ ነገሮችን በመራቅ ራስን ዘና በማድረግም ጭምር ሊሆን ይችላል። ሌላው ደግሞ ከሽታ መጠንቀቅ ሽታዎች ሴንሲቲቭ ሊያደርጉ ስለሚችሉ በማይግሬን ተጋላጭ ለማድረግ ከፍተኛ ድልን ይፈጥራሉ ከብርሃን ከከፍተኛ ፀሐይ ሊሆን ይችላል ወይም ደግሞ ከፍተኛ የሆነ ብርሃን ቦታዎችን መጠንቀቅ አመጋገብን ማስተካከል ቅድም እንዳልነው ረሀብ በራሱ ለማይግሬን ተጋላጭ ያደርጋሉ ካልናቸው ምክንያቶች አንዱ ስለሆነ የአመጋገብ ስርዓትን ማስተካከል ሌላው ደግሞ መጠጥን ማቆም። መጠጥ የምናዘወትር ሰዎች መጠጥ ከፍተኛ ተጋላጭ ሊሆኑ ይችላሉ። ከቻልን ሙሉ ለሙሉ ድምፅ የሌለበት ቦታ መቀመጥ። ሽታ መጥፎም ሊሆን ይችላል፣ ጥሩም ሊሆን